ፋንቱና ሉል ሉል ሳሎን ቁጭ ባለበት ሰዓት ፋንቱ ለሉል ወተት አፍልታ ታመጣለታለች። ሉልም ደግሞ ማናም ጭልኝ ያለሽ? እኔ እኳም ጭልኝ ብዬ አልጠየኩሽም ሲላት፣ አይ ልጅ እኛ ቡና ጠጥተን ስለነበር ላንተ እንድጠጣ ብዬ ነው ይህ ነገር እያመጣውልህ ስትለው፣ እኮ እኔ ሳለለሽ ለምን አመጣሽ? ማን አዘዘሽ? ሲል ይናገራታል። እሷም አረባክህ ልጅ፣ ባክን ሁልጊዜ እኔን ዝቅ አርገካቴኝ፣ እኔ እኮ እንደ ልጅ ነው ማይህ እባክ ልጅ ስትል፣ ልጃት በይኝ ልጅ

ታውቂያለሽ ሲል በቃ ሉል አንድ ነገር ልንገርህ፣ እናት ከዚህ በኋላ ኳ አትመለስም፣ ሞታለች። የሌለችን ደግሞ ከየትም አትመጣም ስትለው ስሜታዊ ይሆንና እንዴት እናቴን እንደዚህ ትያታለሽ በማለት ሉል ከተቀመጠበት ተነስቶ ሩጦ የእሷን አንገቷን ይይዛታል። እንዲ፣ ሉል ምን እያደረክ ነው? እባክህ ልቀቀኝ ስትለው አይመለከተኝም፣ አያገባኝም፣ እገልሻለሁ አለው። የኔን እናት ነው ሞታለች የምትይው ሲል አንገቷን ይዞ ለተወሰነ ደቂቃ አንገቷን በደንብ ይዟል ነበር። ከዛም ፋንቱ በጣም ተናዳ ስለ ነበር እና እናቱ ወላጅ እናቱም ደግሞ ሞታለች የተባለችው በእንግድነት የተፈሪ አክስት ነኝ በማለት መታቆጭ ብላለች። ግን ደግሞ እሷ ደርሳ አንገቱን አንገቷን ታስለቅቃለች። ከዛም በኋላ ሉልም ተው እንጂ ልጄ ብላ ካስቀመጠችው በኋላ እሺ አክስቴ፣ ይቅርታ ሲል አክስቱን ይቅርታ ይጠቃታል። በዛ መሃል ተፈሪ ሰምቶ ስለነበረ ድምጻቸውን እየሮጠ መቶ ምንድነው እየተካሄደ ያለው ሲል ልጁን እጁን ጎትቶ ወደ መኝታ ቤቱ ይወስደዋል። እሷም ቆይ ምን ተፈጥሮ ነው ግን እንደዚህ የሆናችሁት ስትል ረ እንደው ዝም ብሎ ነው እናቴ ሲል እኔ ደግሞ እናቱ ስለሞተች እባክህ ልጄ፣ ትጎዳለህ እናትህ ኮ በህይወት የለችም። በቃ እባክህ ልጄ ተረጋጋና ጠጣ ስለው ለምን እንዲታያለሽ ብሎ ነው ከኔ ጋር ሁልጊዜም ግብግብ እያያይዘዋል ስትል ትናገራለች። ተፈሪም ደግሞ ሉልን አስገብቶ ምንድን ነው እያደረግ ያለኸው አንተ ልጅ? ቆይ ልታሳብደኝ ነው ወይ ሲል ሉልም ስሜታዊ እየሆንና ስለ እናቴ መልካምነትና ደና ነገር ስትነግረኝ ነው እያሳደግኝ ስለዚህ እኔ እናቴ ሞታለች መባል አልፈልግም እናቴን እወዳታለሁ አለው ምክንያቱም ስለ እናቴ ፍቅርና መውደድ እየነገርከ ስላሳደግከኝ ነው አባቴ ሲለው፣ እሱን አውቃለሁ አዎ፣ ግን ለምንድን ነው ፋንቱ እንደዚህ ማተላት? ለምንድን ነው እንደዚህ ምታሰቃያት? እሷ እንደ እናት እየሆነችልህ ሲለው፣ በቃ እኔ ማስ ምታስመስል እየመሰለኝ አልወዳትም፣ ግን መነኝ፣ ከዚህ በኋላ ምንም ነገር አልናገራትም፣ ቀና ብዬ ማላያትም ይለዋል። በጣም ጥሩ ይልና ተፈሪም ተናድዶ ስለነበር ወደ መኝታ ቤቱ ይሄዳል። እሱም ደግሞ እያለቀሰ እዛው መኝታ ቤቱ ቁጭ ብሎ አክስት ነኝ ብላ ወላ ወዳጅ እናት ብትሆንም የማያውቀው እናት መሆኗን፣ ወደ መኝታ ቤት ሄዳ ስታጽናናው አይዞህ፣ እባክህን አይዞ። ልጅ ደግሞ ልጄ ስል ቅር እንዳይልህ፣ ያው እንደ ልጄ ስለማይህ ነው ትለዋለች። አዎ ምን ላደርግ ብለሽ ነው? ይኸው እንግዲህ ኢሉሻ ክስቴ፣ ብቻ ግራ ያጋባል። እቺ እናት መሆን አትችልም። በቃ እናቴን ልትሆን አትችልም። እናቴን ማድረግ አልችልም። አባቴ በመልካም ስነ ምግባር ነው ያሳደገኝ። ስለ እናቴ መልካምነትና ጥሩ ነገር እያወራ ነው ያሳደገኝ። ስለዚህ እናቴን ወዳት አለው። እናቴ አልሞተችም፣ ሁልጊዜም አለች። ፎቷን እያየው፣ እናቴን በጣም ነው ይወዳት ይላታል። እሷም በዛን ሰዓት በጣም ገርሟት፣ እውነት ተፈሪ እንዴት መልካም ሰው ነው! ስለ እኔ ጥሩነት እየነገረ ያሳደገህ። ስትል በሆዷ ታወራለች። እሱም በቃ ክስቴ እንግዲህ ችግር የለውም ከዚህ በኋላ እኔ ምንም ነገር አላደርግም ቃል እገባልሽ አለሁ አለው። አንቺን ደግሞ የሚጠላሽ እኔ እንደተወለድኩኝ ብቻይን ስለነበርኩ ህጻን ስላለው ችግር ስለነበረበት ሱራችሁ ስላላያችሁት ነው አንቺን የሚጠላሽ እንጂ በሌላ ነገር አይደለም። አባቴ በጣም ነው የምወደው መልካምና ኮበዛ አባት ነው ይላታል። እሷም በጣም ደስ ብሏት ስለ ነበር ተነስታ በልሽ ረፍት አርግ ብላው ወደ ኪችን ስትመጣ ጸደይን ታገኛታለች። ጸደይም ዊ ደህና ነሽ? እንዲነሽ ጸደይ እንዴት ነው? ስራ ላግዝሽ ስትላት፣ አይ በፍጹም ስራ የለኝም፣ አሁን እኔ እጨርሻለሁ፣ አመሰግናለሁ ትላታለች። እንዲሁ የሉልና የፋንቱ ነገር ምንድን ነው ግን? እንደዚህ፣ ያው አንዳንድ ጊዜ እንደዚህ ነው። እዚህ ቤት አንዳንድ እንዲህ አይነት ችግሮች ይፈጠራሉ። ና ያው ሉልም እናቱ በሕይወት ስለለለች ፋንቱን እናት አድርጎ መቀበል አልፈለገም። እሷ ደግሞ እንደ እናት እንዲያትፈልግ ነበረ፣ ግን ደግሞ እሱ አይፈልግም። ለዛ ነው ብዙም አያስደንግጥሽ ትላታለች እና አሁን ፋንቱ የቴዳ ነው ስትላት ወደ ሻወር ቤት ገብታለች። እሺ በቃ እኔ ወደ ሳሎን ሊድ እንደዛ ከሆነ ትልና ሩጣ፣ ግን ተፈሪ ክፍል ስትሄድ ተፈሪ ቁጭ ብሎ ነበር። አንቺ ሴትዮ ለምንድነው የመጣችው እዚህ ክፍል ግን ሲላት፣ ይውልህ ልጄን በመልካም ስነ ምግባር ስላሳደግልኝ አመሰግናለሁ። ስለ ስለእናቱ ጥሩ ነገር እያሳማህ ነው እያሳደግከው፣ ግን ደግሞ እኔን መጥላት የለበትም እንዴት ስለ እኔ መጥፎነት ትነግረዋለህ ስትል ትናደዳል። በያሁን ከዚህ መኝታ ቤት ውጭልኝ ይልና መንቀረው ከዛ መኝታ ቤት ካስወጣት በኋላ በኋላ እሷ ወደ ሳሎን ነበረች። እናም ተፈሪም ልጁን ይቅርታ መጠየቅ ስላለበት ወደ መኝታ ቤት ይሄድና ልጁን ሉል ባክህ ተነስ እስኪ ይቅርታ፣ ያው ስሜታዊ ሁኜ ስለመታሁ በጣም ይቅርታ ይለዋል። ምንም ችግር የለውም፣ ያው አንዳንዴ ያጋጥም የለ ይቅርታ፣ አባዬ ደግሞ እወድሃለው፣ እሺ ሲለው ተፈሪም ልጄን እወድሃለው፣ ስለ ተፈጠረው ነገር ደግሞ ይቅርታ ይለዋል። እሱም እሺ ልጄ ይቅርታችን ማንሳት አልነበረብኝም ለፋንቱ ብለ፣ ግን እኔን መማታት አልነበረብህም ሲለው እሱ ልክ ነህ፣ ግን ምላድርግ ስሜታዊ ሁኜ ነው በሰዓቱ ይለዋል። እሺ ችግር የለም ችግር የለውም አንዳንዴ ያጋጥማል። እና አባቴ በጣም ይቅርታ አስቀየምኩህ ሲለው አባቴ አንተ ኮ ለእኔ ሁሉ ነገሬ ነህ ሁሌ ነው የምወድህ እወዳለሁ፣ አባዬ ሲል ተፈሬም በጣም ደስ ሲለው እና ሽኔ ልጅ፣ ከዚህ በኋላ ግን ያን ነገር እንዳይፈጠር አደራህን ሲለው አይ ችግር የለውም አባዬ፣ ከዚህ በኋላ ምንም አይፈጠርም ይለዋል። ከዛ እና እንሂድ በቃ ወደ ሳሎን ለምን ብቻህን ይለው እና ተፈሬም ወደ ሳሎን ይሄዳል። ፋንቱም እዛው ሳሎን ነበረችና ወደ ሳሎን ሰብሰብ ብለው ቁጭ ይላሉ። በዛን መሀል ጸደይም ግራ ተጋብታ ፋንቱ ወደ ጸደይ ጋር ትሄዳለች። እናቴ ግን ቆይ ለምንድነው እንደው ከሱ ጋር የምትጣዩ? በቃ ተይው፣ እኔ ያለውልሽ አይደል? እኔ የምወድሽ ልጅሽ አለውልሽ። እናባክሽ ተይው እሱን በቃ ከሱ ጋር ሁሌ አትጣይ።